2012 ፈረንጆች ከ13 ዓመት በፊት ከሙሉ ከኢትዮጵያ ቁርአን ተወዳደርን አዲስ አበባ ላይ የሆኑ አረቦች ናቸው፣ መጥተው ከኢትዮጵያ ጋር አጠቃላይ ወዳደሩ። አንደኛ ያወጣ ሳውዲ የሚወስደ። እንዴት እንደተከሰተ እንገራችሁ። ወላይ ታሪኩ አንድ አዲስ አበባ ልጅ ደጋን መርከዝ ይቀራ ነበር፣ ወልየው ይባላል ስሙ። እዛኔ ገና ስራ አራት ዓመት ምናምን አካባቢ አስራ አራት አካባቢ ገና ስድስተኛ ክፍል ሰባተኛ ክፍል እያለ ነው። ይህ ወደዬ የሚባል ልጅ ደጋነቱ ይቀራ ነበር። ትልቅ ነው እሱኛ። ከዛ እዛ አየና አንተ ልጅ ብትወዳደር ምናምን አለኝ። ከዛ ጥሩ እድል ታገኛለህ ሆና ምናምን አለኝ። እኔ አላውቅም እንዴት እንደሚገኝ እሱ ምናምን አልኩት። እሺ ችግር የለውም ምን ሄዳለሁ አዲስ አበባ የውድድር የምታገኝበትን መንገድ ልፈልግና እነግራቸዋለሁ። ለመርከዝ ማለፊ ትመጣለ። እሸልኩት። ሄደ፣ ተመለሰ። አዲስ አበባ ልጅ ነው እንደምንፈልጉ አገኘ። አገኘና ደወለ፣ ጠራኝ እና ግን መዝግበን ጨርሰናል። የሚያስፈልጉትን ልጆች ከሁሉም ከደሴ መርከዝ ሄደዋል ከአፋር ክልል ሄዷል። ከማንኝ ከሁሉም እንዳጠቃለ ከኢትዮጵያ ማለት ነው። አንድ ቀረ የለም። ግን ከዚያ በቃ ውክል የመጡ ልጆች አሉ ተብሏል ጊዜ እንትንም ዘግተናል ብለዋል። መዝገባ ጨርሰናል ብለዋል። ውድድሩ ሊጀመር ነው ብለዋል። እንደምንም ናና እንለምናቸዋለን፣ እንለምናቸዋል ማለት እሺ አልኩኝ። ና ሄድኩኝ። ልክ ሲሄድ ጊዜ በጠዋት ሄድ ውድድሩ ሊጀመር ነው ከዚያ በኋላ እንደዚህ በቃ መዝጋቢውን ሄደና፣ ያው ልጁ መጥተዋል ምናምን አሉ። እንዳታመጣው አላልኩህም ነበር ብሎ ተቆጠ ከየሁሉም ሀገር የመርከዞቹ ሁሉ ልከናል፣ ሁላቸውም ልከው ተወዳዳሪዎችን ልከዋል። እንዳታመጣው መጣው ብያል ነበር እያለ ሲቆጣየ በቃ ከሩቅ ሀገር ነው የመጣ ይን ሕፃን ልጅ ለመራለ ስትል አስሞክሩት ና ብሎ ለመናቸው። እሺ ስምህን ንገረኛለን። ሳያኝ አሳዘንኩት ትንሽ የጀለ ለብያለ ብሻለ አሳዘን። ከአራት መቶ ምናምን ኪሎ ሜትር አቆራርጦ የመጣው ምናምን አለው። ከዚያ በኋላ እሻለ እና ስሜል ዝም ብሎ ያዘው። ከየት ነው ምናምን ምን ሌላ ምን መረጃ ልጠይቀኝ ሰዓት ካለ መጨረሻ ላይ እንዲህ ሞክሩልህ እነግራቸዋለሁ። ላ ወዳዳሮችሆ ይሻልኩት ሳር ቤት የሚባል ሰፈር ነበር ዛ አካባቢ። ከዚያ በኋላ ቀኑን ሙሉ ሲወዳደሩ ቁጭ እየሰማ ከጠዋት ጀምሮ እስከ ማታ እስከ አሶር ድረስ ነው። መሳዛው ተዘጋጅቷል። ምሳ በላ የሚገርም ስጋ። ከዚያ በኋላ አጨረስን በቃ ምናምን ተብሎ ሊዘጋ ሲል እዛው አረቦቹ አሉ፣ ከመዲና ከሳውዲን የመጡት። ከዚያ በኋላ በቃ ይሄ አወዳዳሪን ሄደና ልጅ አስታውሰው ወልዩ፣ እረ ያ ልጅ እየጠበቀ ነው ቆይ ቆይ እንዲ ያላቸው እና ሄደና ነገራቸው ከሩቅ ሀገር የመጣ ህፃን ልጅ ና በዚህ ያስሞክሩት ና ምናምን አላቸው። እሽ አሉ። ስሜ ለዛው ጠየቁት። ወዲያ ለማንደ ማንኛም እንደሚወጣላቸው አምስት ጥያቄዎችን ወደ አወጡ ና ከዚ አምስት ጥያቄ ነው ሂብዝህ ነው የምትጠይቀው ከሙሉ ሰላሳች ስከ ላይ እስከታች ከዚ መጨረሻ ተወዳዳሪ በሚል ስብ ገባሃኝ በጣም ትልቅ አዳራሽ ነው። ከዚ ተጠየቁ ሚዛ ወዲያ ውጤቱን ሰሩ ወላይ ላዚ ከሁላቸው ሁሴ አህመድ አንደኛ አልተባለም። እዛው እኔ አላመንኩም አስባለሁ። እዚያው አረቦቹ በጣም ደስ ብሏቸዋል። አንድ የሌላ የመዝጊያ በቃ ቅር አለን አሉኝ። እንደውም ሱረቱን ሙልክ እንቀረዋላቸው አስታውሳለሁ። በቃ አንተና ሳውዲ የምትሄደው አንደኛ የወጣ ያሸነፈ ሳውዲ በቃ ጉብኝት እድል እንሰጠዋለን ምናምን አይነት ነገር ከዛ እሺ አልኩት። አንደኛው ትቼ ምን እንደተሸለቁ ታውቃላቸው? አንደኛ ምስክሩ ወረቀት አለች ሻዳ ወረቀት፣ አንድ ሺ አምስት መቶ ብር ተሸለምኩኝ። ትልቅ ነው፣ የዛሬ አንድ ሺ አምስት መቶ የዛሬ አስራ ሶስት አመት አስቡ። ከዚያ በኋላ መስጅድ ምናምን ግቢ እየጠበቁ ነበር፣ ስንተኛ ወጣ። በአንደኛው የሄድችው ሊያስ ነው። ከዛ ሄድኩ ተመለስኩኝ። ከሁለት ወር በኋላ ተዘጋጅ፣ መዲና ትሄዳለህ። ተወው ከዚያ በኋላ ፓስፖርት ራሱ የለኝ ነበር። ገና አስራ አራት ራሱ በአስራ ስምንት ዓመት ተስታት ፓስፖርት አጣ የሄድኩን ሳውዲ። ሳውዲ ከሄድኩ በኋላ መካ ሰባት ቀን መዲና ስምንት ቀን ቆየ። የኡምራ እድል ሰጥቶ ነው ሙሮ አደረገ። ቃሪዎች ታላለ ቃሪዎች ቤት የማየት እድል ሰጥ ሱደይስ ቤት በአካል ሄድኩን ቤት የራት ክብዣ ብጣም ተገናኝ ከሱ ጋር ከዚያ በኋላ ሙሐይሲን ቤት ሄደ መሐመድ ሙሐይሲን ልክ እንደ መዲና በቃ ታሪካዊ ቦታዎች እንዳለ ልክ እና የዛኔ በዚች ጊዜ ነበር በዚች ጊዜ ነበር በጣም የሚያስቁ ገጠመኞች ያጋጥመኛል። በነገራችሁ ስለምትስቁብኝ ይቅርባችሁ። እረ ንገረኝ፣ ምንድ በልልኝ ምንልኝ በአረበኛ ምንድን ነው የምትሉት? መሲህል የሱን ምንድን ነው የምትሉት? የሱን ምንድን ነው መሲህ ማለት ወደ ወደ አማርኛው ስንተረጉሞ ምንድን ነው? መሲህ ማለት መጽሐ ከሚለው ቃል የተወሰደ ቃል ነው። መሲሕ የሚለው መስሐ ማለት ዳበሰ፣ አበሰ፣ ቀባ፣ ዳሰሰ እነዚህ ሁሉ አንድ ናቸው። ለምን እሱ በምድር ለምንድ ነበር ስራው ብላችሁ በታምኑት እናንተ። በጣም ጥሩ ይህ የተሰየመበት ምክንያት ለምንድን ነው ከተባለ ሊአነሁ ካነ የምሳ على المرضى ويجاوب باذن الله عز وجل በታመሙ ሰዎች ላይ የዳብሳቸውና የፈውሳቸው ነበር ሰቸዋል ለምጽ ያለባቸውን ሰዎች ብስሚላህ ወይም በአላህ ስም ብሎ ሲዳብሳቸው ያለምጻቸው ይወገዳል። ማየት የተሳናቸውን ይፈውስ ነበር። ሙታንን ያስነሳ ነበር። ይህን ሁሉም በአምላኩ በአላህ ቃል ያደርግ ነበር። ይህ ሁሉ ተገልጿል ቁርአን ላይ እና መሲሁ እነዚህን ሁሉ ተአምራቶች ያደርግ ነበር። መሳሀያ ተብሎ ወይም መሴት ተብሎ ይገለል፣ አባሹ በአባሹ እንደማለት ነው። ሰዎችን በመዳበስ በመዳሰስ አማካካድ በውሳቸው ነበር። እሺ ኦኬ። ታዲያ እነሱ እሱን ከመላክት ምንድነው ይለያል ብላችሁ እናንተ የምትሉት እሱ እኮ፣ እነሱ የሚሉኝ ስጠይቃቸው የሚሉኝ ልክ እንደመላክት ነው በምድር ላይ ሲኖር እንደ መላእክት ነው እያሉኝ። አሁን ተጠይቃችሁ ሙስሊሞችን፣ በምድር ላይ ሲኖር እንደ መላእክት ነው ከመላእክት እኛ ደግሞ እንደሱ ሱ አይደለም እኛ ደግሞ ፈጣሪ ነው ለረዲ እኛ አንድ፣ እሱ ለእኛ ፈጣሪ ነው። እናንተ አንድ የምታምኑበት ጉዳይ አለ እኛ ቆይ ምን አለ ምሳሌ፣ ከሞት በኋላ ህይወት አለ እያለን እያመንን ገና ላልኖር ነው፣ ገና ላልሞት ነው። ከሞት በኋላ ህይወት አለ፣ ገነት አለ ሲወላለ እያለ እያመነ ነው። እሱን እንዴት ነው ፈጣሪ ሆኖ እንዴት ሞተ፣ እንዴት ተነሳ የሚለውን ማመን ያቃተን፣ ማመን ያቃታችሁ እንዴት ሶስት ሆነ ፈጣሪ። ሞትም ሲጀምር ኢየሱስ ክርስቶስ አምላክ እንዳልሆነ ትልቅ የምትረዱበት የመጀመሪያው ሞትን ተጽፎላችሁ ከሆነ መጽሐፋችሁ ላይ አምላክ እንደማይሞት መጽሐፋችሁ ይናገራል ራሱ አንደኛ ጢሞቴዎስ ውስጥ ምዕራፍ 1 ቁጥር 16 ላይ የማይሞተውን እርሱ ብቻ ነው ይላል። አንድ አምላክ አይሞት እንደሱ፣ አምላክ አይሞት። እኛ ደግሞ እሱ ምሳሌዎች ነን እኛ የሰው ልጆች ደግሞ እሱ እኛ ደግሞ በኦርቶዶክስ ኢየሱስ ክርስቶስ ማለት የሰው ምሳሌ ነው። መሞት አለ ከሞት በኋላ ህይወት አለ። ለዚህ ነው እኮ እኛ ኮ የምናምን ኮ ከሞት በኋላ ህይወት አለ የምንለው እኮ እሱ ሞቶ ስለተነሳ ነው። እኛ ኮ እናንተ ረሱል ብላችሁ ረሱል ሰለላ ብላችሁ እኮ በምድር ላይ ያሉት ያደረጉትን ነው እናንተ የምታደርጉ እሳቸው ማለት የእናንተ ማለት የእነሱ የእሳቸው ምሳሌ ናቸው አደለም? እንዲህ መሰገድ አለበት፣ እንዲህ ሽንት ቤት መግባት አለበት፣ እንዲህ መሆን አለበት ብላችሁ ሰለላሁ ዓለይሂ ወሰለም ተከተላችሁ። እሳቸው ማለት በምድር ላይ ስላሉ እናንተ እሳቸውን ተከ